እዚህ ሁሉ ጊዜ በኋላ ልጄን አገኘዋት። ግን ጥሩ ሰው እጅ ላይ የነበረች ነው የምትመስለው። እኔ እኮ ልጄ ጉስቁል ብላ ማገኛት ነበር ይመስል። አይ በጣም ደህና ናት፣ ፈጣሪ ይመስገን። ይልቅ አስገቢና አስተኛትና የምትበላው ነገር አዘጋጅላት። ዳዊት እንዳትስቅብኝ ግን ምን አይነት ምግብ እንደማበላት እራሱ እኮ አላውቅም እኔሌሎ ለምንድነው ከባሪዎሽ ናሳ ተረጋ ይሄ ትክክለኛ ባህርት ነ ይቅር ባይሆን ይሄ አይሆንም። ይቅር ከምል ለመንግስት እጅበሰጥ ይሻላል። እሺ ገድያቸው ዳዊት ዳዊት ልቀቅኝ። እያሳመንከኝ ነው ማይሆን ነገር እንዳደርግ አታስገድጅ። ሳሩን ምን ልታደርግ ዱላም ከሆነ ከዚህ በፊት በጥቼ መታሳይተኛል። ልገለኝ ካልሆነ ማለት ይሄ ትክክለኛ ለረጅም ጊዜያት ከአይኗ የተሰወረችው የህይወት ልጅ ዛሬ በእቅፏ ስለገባችላት እጅግ በጣም ደስተኛ ሆናለች። እንዳሰበችው ያልተሳካላትና እቅዷ የተበላሸባት ሳሮን ግን ክፋቷን በጥፋባስታ አባስታ ተከስታለች። እንደውም ህፃኗን የመግደል ሙከራ ስታደርግ እጅ ከፈንጅ ተይዛ ይህ ድርጊቷ ያበሳጨው ዳዊትን ባዶ ክፍል ዘግቶ ሲያስለፈልፋት ነበረ። ሩትና ዳዊት እህትና ወንድም አለመሆናቸውን በጭምጭምታ ወሬ ህይወት ሰምታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ የህይወት መንገድ ክፍል ሀምሳ አምስትን የምናይ ይሆናል። ህይወት ከስንት ጊዜ በኋላ እቅፏ የገባችውን ልጅ እያየች እጅግ በጣም ደስተኛ ሆናለች። እኔ በዚህ ደረጃ ሕፃኗን አገኛታለሁ ብዬ አልጠበቅኩም። ደግሞ ደና ሰው እጅ እንዳለች ታስታውቃለች። ከስታና ጠቁራ የማገኛት ነበር የመሰለኝ። ልጅቷን ግን የወሰዳትን ሰው ልትነግሬ ትችላለህ? በማለት ዳዊትንም እየጠየቀችው ነበር። ለአንቺ ደህንነት ስል የወሰዷትን ሰው መናገር አልፈልግም፣ ግን ከዚህ በኋላ ለሚመጣው ነገር ከጎንሻለው፣ አታስቢ ያላት ታዲያ ወደ ክፍል ወስዳ እንድታሳርፋትና ምግብ እንድታዘጋጅላት ቢጠይቃትም እኔ ከዚህ በኋላ ከአይኔ መነጠል አልፈልግም፣ ያኔ የሰራሁት ስህተት ነው እስከ ዛሬ ልጄ ጠፍታ ይኖረችው። ዳዊትም እኔ ያለው ከዚህ በኋላ ስለሚመጣው ነገር ምንም አታስቢ በማለት እያበረታታት ነበር። ታዲያ ህጻኗ ምን አይነት ምግብ መመገብ እንዳለባትም እንደማታውቅ ትነግረዋለች። ችግር የለውም ለሱ እማዬን ጠይቃት አለው። ውሰጅና ወደ ክፍል አሳርፊያት በማለት ወደ ክፍል ይዛ ትገባለች። ዳዊትም ለእናቱ በመደወል ህፃኗን ይዞ ሲመጣ ምንም ችግር እንዳልገጠመውና ደህና እንደደረሱ ከነገራት በኋላ ምን አይነት ምግብ መመገብ እንዳለባት እየጠየቃት ነበር እናትየዋን። እናትየዋም ህፃኗን እንደናፍቋት ይናገራሉ። ዳዊት ችግር የለም እናመጣታለን፣ ከመቼውን አፈቀችሽ። ብቻ አሁን የደወልኩት ምን አይነት ምግብ መመገብ እንዳለባት ለመጠየቅ ነው። ለማንኛውም እናትየዋ አላገናኘሽ በማለት ከህይወት ጋራ እንዲያወሩ ያደርጋቸዋል። ሳሚ እናትና ልጅ እንደተገናኙ ለሩት ይነግራታል። ሩት ግን ያሳሰባት ነገር ቢኖር ሳሮን ምን ያህል ጨካኝና ክፉ ሰው ስለሆነች እናቷንም ሆነ ህፃኗን ትገድላቸዋለች ከጎኗ ሆነህ ልጠብቃት ይገባል እያለችው ነው። ሳሚም ከህፃኗ ጎን ሆኖ እንክብካቤ መስጠት የማይችልበት ጉዳይ የሳሮን ነገር እንደሚያስፈራው ይነግራታል። ታዲያ አሁንም ሁለታቸው ያሳሰባቸው ነገር ቢኖር ዳዊት ሁሉንም ነገር ጠንቅቆ ካወቀ ያልቅልናል ይላሉ። ሩትም በበኩሏ ጭንቀት ላይ ናት። ሳሚም ቢሆን ሁሉንም እውነት አወቀ ማለት ዳዊት መቼም ይቅር አይለኝም እያለ ነው። አንተ ግን በዚህ ልክ መለወጥና መጸጸት መቻልህ በጣም አስገርሞኛል እያለችው ነው። ምን ዋጋ አለው አንቺ ብትረጅኝ፣ ሌሎቹ ግን ሊረዱኝ አይችሉም ይላታል። ሳሚ በህይወት ላይ ያደረሰው በደል እንደሚጸጽተውና የግር እሳት እንደሆነበት ለሩት ይነግራታል። ሩትም በመካከላችሁ የተፈጠረች ልጅ አለች ይቅርታ ጠይቃት፣ ህይወትም የይቅርታ ልብ አላት እያለችው ነበር። ሳሚ ግን አሁን የሷ ጀግና ዳዊት ነው ከዳዊት ውጭ ሌላ የሚታያት ነገር የለም። የህፃኑ አባትም እንዲሆን የምትፈልገው እሱን ነው ይላታል። በፍጹም ሊሆን አይችልም አለችው። ለምንድነው የማይሆነው ምክንያቱን ንገር እያለ እያፋጠጣት ቢሆንም፣ ሩት ግን በፍጹም ይህንን ጉዳይ ልነግረህ አልችልም በማለት ሳትናገር ቀርታለች። ታሮን በዳዊት በጣም ተበሳጭታለች። ምክንያቱም ከስንት ጊዜ በኋላ ጥፍታ የኖረችውን ህፃን በእናቷ እቅፍ እንድትሆን አድርጓል። ዳዊት ለምንድ ነው በመንገድ የምትገባው፣ ህይወት ይህ ደስታ የሚቀጥል መስሎሻል? እስኪ እንተያያለን። እያለች እየፎከረች ና እይዛተች ነበር። ሚኪ ለዳዊት ህጻኗን እናቷ አቀፍ አስገባህ፣ በጣም ጎበዝ ነህ እያለው ቢሆንም፣ ለዚህ ምስጋና መውሰድ ያለባት ሩት ናት። በፖሊስ አማካኝነት ወደ እናቴ ቤት እንድትሄድ አደረገቻት። ብቻ በዚህ ልክ አልጠበኳትም ነበረ። ትንሽ ሱስ ስላለባት ከእኛም ተንጥላ ስላደገች መጀመሪያ ሳገኛት ጎዳለች ብዬ ስለማስብ ሱሱን እንድትተው እየነገርኳት ነበር። ብቻ ከጠብቋት በላይ ሆና ነው ያገኘዋ ትህቴን ነገሩ በእናቷ ወታ ነው እያለ የአሞጋገሳትና አድናቆትን እየቸራት ነበረ። ሚኪም አዎ በእናቷ ወጥታ ነው በጣም ጎበዝናት ልትደነቅ ይገባል እያለው ነው። ዳዊትም ከእናቱ ሄዳ መታወቅ ባለመቻሏ እዚህ ልምጣ እያለች ነው እያላት ነው። እዚህ መጣሉ ማለት ነው ማዘር? በማለት ሚኪ ጥያቄውን ያስከትላል የሳሮን ነገርም ድሮ ከሚያውቃት ውጭ አሁን ክፉ እንደሆነችና እንደተቀየረች ለዴብ እየነገረው ነበር። ዴብም ተቀይራለች አይደል? አዎ እኔም እያስፈራኝ ነው የሳሮን ነገር ይለዋል። ቢሮዋ ውስጥም የምንሰማው ነገር የምትሰራቸው ስራዎች ጥሩ እንዳልሆኑ ነው የምሰማው። ገንዘብ የሰው ልጅ ይቀይራል። በገንዘብ ምክንያት የተቀየረች ነው የሚመስለኝ። ብቻ የሰው ልጅ ለገንዘብ ሲል ወንድምና ወንድም ጮቤ ይማዘዛል። ምናልባትም ሳሮንን የቀየራት ይሄ ሊሆን ይችላል። ዳዊትም የምታስተምረውና የምታሳድገው ህፃን የላትም። ስራዋ ብቻ ይበቃት ነበረ። በዚህ ልክ ክፋት መስራትን ምን አስፈለገ ይላል። ሚኪም የሰው ልጅ ገንዘብ ሲያገኝ ፍላጎቱ ይጨምራል። ፍላጎቱን ለማሟላት ሲል ደግሞ እንደዚህ አይነት ወንጀል እንደሚሰራ ይናገራል። ሳሮን ለገንዘብ ስትል ምን ያህል የስህተት ጎዳና እንደሄደችና ከራሷ ጋር እንደተጣላችም ሲነጋገሩ ከቆዩ በኋላ ስለ ሩት ጉዳይ ሳታመሰግናትም ሞይ ይለዋል። በጣም ነው እንጂ የማመሰግናት፣ ትንሽ የሚያበሳጨኝ ነገር ቢኖር ከእናቴ አሌድ ማለቷና ከሳሮን መራቅ አለመፈለጓ ነው። ሚኪም በቃት አስገድዳት፣ ሁለታችሁ መወሰን አለባችሁ ብቻህን እንዳትወስን በማለት የእሷን ፍላጎትም እንዲጠብቅላት እየነገራት ነበረ ሳሮን ድቃላ ስለመጣችልህ እንኳን ደሳለህ እያለችው ነው። አረባክሽ እንደዚህ አይባልም በማለት ሊነቅፋት ቢሞክርም ሳሮን ግን በእጥፍ አባዝታ መጨቃጨቋን ቀጥላለች። ወይ እንዴት ብትደፍሩኝ ነው ቤቴ ያመጣችዋት እያለች ቢሆንም፣ ስለዚህ ጥያቄ ዳዊትን መጠየቅ ትሻለሽ፣ እኔ የማውቀው ነገር የለም ደግሞ ከዳዊት ጋር ፍቅር ጀምራለች በማለት ይነግራታል። አንተ ራስህ ነጻ ለማውጣት ስትል ነው ወይ ዳዊትን አፍቅራለች የምትለው እያለችው ነው ሳሚም በተደጋጋሚ ይቅርታ እንደጠየቃትና ከዚህ በላይ አልሰቀልም እያለ የመለሰላት ቢሆንም ብቻ ለዚህ ተደጋጋሚ ጥፋታችሁ ዋጋችሁን ታገኛላችሁ በማለት ትዝታለች። ሳሚም ጠዋት ማታ የሳሮን ጭቅጭቅ እንደሰለቸው ይናገራል። እኔ እንኳን ሰለቸኛ አላልኩም ይወንዳልጫነክ በማለት ትሳደባለች። ሩትም እህት አለመሆኑን ዳዊት ያወቀለት የሚለው ፍራቻ እጅግ በጣም አስጨንቋታል። ለሚኪ ዳዊት አላወቀ ማለት ነው እያለች እየጠየቀች ነው። ሊያስጨንቅሽ አይገባም። ከምንም በላይ አንቺ ባትከላከይላት ኑሮ ህይወትን እስካሁን ድምጥ ማጧን አጥፍታት ነበረ። ሳሮን ላደረግሽው ነገር ቢችል ምስጋና ያቀርብልሻል፣ ካለዛ ደግሞ እኔ አለሁልሽ። በብዙ አትጨነቂ እያላት ነው። ሩትም ዳዊት ልክ እንዳንተ ባይረዳኝስ አለችው። ታዲያ ምን ያስጨንቅሻል? አንቺ የቻልሽውን ሁሉ አድርገሻል በማለት እያበረታታት ነበረ። ሩትም አሁንም የሚያስጨንቃት ጉዳይ ቢሆን ሕፃኗንና ህይወትን ሳሮን ትጎዳቸዋለች የሚለው ነገር ነው። በዚህ ጉዳይ አትጨነቂ ፈጣሪ ያለ እያለ ያጽናናት፣ ቢሆንም አሁንም እውነታው ሲወጣ ቤታቸው ትርምስምስ ስለሚለው የወደፊት ጉዟቸው እጅግ አሳስቧታል። ህይወትና ዳዊት እህትና ወንድም ናቸው፣ ግን ፍቅር ሊጀምሩ ያኮበኮቡ ይመስላሉ። ይጓደዳሉ፣ አብረው መሆን አይችሉም እያለች ነው። በሌላ በኩል ደግሞ ሳሮን ትታሰራለች። ሌላኛው ጉዳይ ብቻውን ስለቆመው ሳሚ ነው። ሳሚን ማንም አይረዳውም፣ ማንም አይፈልጉትም። ዳዊትም፣ ህይወትም፣ ሳሮንም ሁሉም ይጠሉታል። ብቻ አሁን ሁሉንም እውነት ልናገርና ይለይለት እያለችው ነው። ቤተሰቦችሽ ምን አሉሽ? አለ። ቤተሰቦች የሳሮን ክፋት ስለሚያውቁ ከሱ ቤት ውጭ እያሉ ነው። ወንድሜም ቢሆን ሳሮንን እየተከታተላት ነው። ሚኪም አልፎ አልፎ ሳሮንን የሚሰልላት ሰው እንዳለ እንደ ተመለከተ ይናገራል። ሳሮን ሕፃኗን ፍለጋ ወደ መኝታ ክፍል ስትሄድ በአዶ ልብስ ነበር ተጠቅሎ ያገኘችው። እሷ ግን በትራስ አፍና ለመግደል ነበር ያሰበችው። እቅዷ ያልተሳካላት ሳሮን በብስጭት ላይ ናት። ከኋላዋ ሳሚ ሳታስበው ተከስቶባታል። ህፃኗን አፍነሽ ለመግደል ነው ወይ? በጣም ክፉና አረመኔ ነሽ! እያለ እየተናገራት ሳለ ወዲያውኑ ዳዊት ተከታትሏት ይገባል። ለዳዊትም ያቺ ህይወት የምትባል የት ሄደች? እናትና ልጅ ድቃሏን ይዛ እቤቴ እንድትወጣ አድርግልኝ እያለችው ነው። ለምትናገሩ ነገር አስበሽ ተናገሪ በማለት ይሄ ትክክለኛ የእሷ ባህሪ እንዳልሆነና በጣም እንደተቀየረች ይናገራታል። እሷ ግን በጣም ስለተናደደች ጩኸቷን ቀጥላብታለች። በመጨረሻም ክፍሉ ውስጥ በጥፊ በማለት ወርውሯት ዘግቶባት ይወጣል። እሷም በር መደብደቡን ተያይዘዋለች። ታዲያ ሲጨቃጨቁ እየሰማችው ህይወትም በእኔ ምክንያት ነው አይደል አሁንም እያለች ዳዊትን እየጠየቀችው ነበረ። ዳዊትም ህፃኗን ጠብቂ ሳሮን እንዳታያት በማለት እያስጠነቀቃት ነበር። ሳሮን ድርጊት ያበሳጨው ዳዊትም ወደ ውጭ ሲወጣ ከሩት ጋራ ተገጣጥመዋል። ምን ሆነ ነው ዳዊት በሰላም አይደለም እንዴ? ምን ሆነ ነው እያለች እየጠየቀችው ነበር። ሳሮን እኮ እያበደች ነው ይላታል። ክፍል ውስጥ አስገብቶም በር እንደቆለፈባት ይነግራታል። እስከ መቼ ነው ግን በዚህ የምንቀጥለው? በቅርቡ መፍትሄ እናገኛለን። አሁን በሩን እንዳትከፍቻት ካለዛ ህይወትን ትገድላታለች በማለት ማስጠንቀቂያ ሰጥቷት ይወጣል። ፍል ውስጥ ሆና እየጮኸችና በር እየደበደበች የሰማት ሚኪም በር ቆልፎባት ነው ወይ በማለት ሩትን እየጠየቃት ነበር። ሩትም ሳሮን እያበደች እንደሆነና የእንቅልፍ ክኒን ገዝቶላት ሊመጣ ዳዊት ወደ ውጭ እንደወጣ ትነግረዋለች። ነገ ደግሞ አንቺና ዳዊት እህትና ወንድም አለመሆናችሁን ሲያውቅ ለራሱ ገዝቶ ይመጣል በማለት ይናገራል። ይህንን ንግግራቸውን ህይወት በር ላይ ሆና ታዳምጥ ነበር። በሰማችው ነገር በጣም ተገርማለች። እንቆቅልሽ ሆኖ የኖረው የነሳሮን ቤተሰብ ህይወት ያላሰበችውን ነገር ሰምታለች። ብቻ ከዚህ በኋላስ ምን አዲስ ነገር ይፈጠር ይሆን? የህይወት መንገድ ክፍል 55 የዛሬውን ይመስላል። በቀጣይ እስከ ምንገናይ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ የተሰናበትኳችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።